ዛሬ ከቤታችሁ ላይ ሐዘን፣ ጭንገፋ፣ መርገም፣ መተት፣ ሰው በእናንተ ላይ የተናገረ ከንቱ ቃል በኢየሱስም ከዚህ ቤት ሳትወጡ ከቤታችሁ ይውጣ አለኝ። የመውለድ ቻንሴስ ምን ያህል ነው ስል በእውነት ከ20% በታች አሉ። የሚደነገጥኩኝ በጣም እናዝናለን። ልጅ አለሽ አለኝ። አዋልኩኝ። ስንት አንድ። የስንት ዓመት ልጅ? የሰባት ዓመት ልጅ፣ እሷ ማለት ነው። እንግዲህ እግዚአብሔር ራርቶልሽ አንድ ልጅ ሰጥቶሻል። እሷን በደንብ አሳድገያት። ከዚህ በኋላ ከባድ ነው ለአንቺ መውለድ። ገነት እባላለሁ፣ ከሽንሽቾ ነው የመጣሁኝ። እግዚአብሔር መልካም አድርጎልኛል። እስቲ እግዚአብሔርን አመስግኑ። በጣም አመስግኘዋለሁ፣ ግን አልበቃኝም። በእውነት አረካሁም። እግዚአብሔር ይመስ- ብዙ ተደርጎልኛል። በእውነት በሄድኩበት ሁሉ አወራለሁ ግን አረካውም። በቃ ለዚህ ነው ብዙ ምንትን አደለው እና እግዚአብሔር በዚህ አለ። አሜን። እግዚአብሔር በዚህ አለ። የእግዚአብሔር መገኘት በሙላት አለ። እኔ ከብዙ ቋጠሮ፣ ከብዙ እስራት ኢቭን ከአጋንንት ሁሉ ነፃ ወጥቻለው። በቻናል በቲቪ ግን አሁን የቅርብ ጊዜውን ነው የምናገረው እሷን ከወለድኩ በኋላ ለስምንት አመት ዓመት በማላቀው ምክንያት መውለድ አልቻልኩም። ማርገዝ አልቻልኩም። በቃ በፍጹም ማርገዝ አልቻልኩም። ትንሽ ብር ቋጠር አድርጌ ስፔሻሊስት ወዳለ አካባቢ እሄዳለሁ፣ እሱም ባለቤቴ ሳያውቅ ራሴ እሄዳለሁ። በቃ የጽንስና ማህፀን ስፔሻሊስቶች ጋር አማክራለው፣ ደግሞ በቃ እታከማለው። ሆርሞን ኢምባላንስ ነው ግን ያሉኝ ምንም የሆነ ልኝ ነገር የለም መድኃኒትም በውስጥ። ከዛ 2013 ለመካኖች ሲጸለይ ማለት ነው የካቲት ወር ላይ መጣው። እዚ እንግዲህ እግዚአብሔር በውስጤ ያለው መርዝ የገለጠው የተሰውሮ የነበረ በማላቀው ምክንያት ዋጋ ሲያስከፍለኝ የነበረውን መርዝ እግዚአብሔር ያጋለጠው ያኔ ነው 2013 የካቲት መጣው። ለመካኖች ሲጸለይ አለ ባጁም ይዣለው እና የካቲት ላይ ነው መጣው። ከዛ ወዲያው አላረገዝኩም። እግዚአብሔር በውስጥ ያለውን መርዝ መንቀል ስላለበት እግዚአብሔር እንግዲህ ሊያጋልጠው የጠላትን ሴራ። ከዛ በኋላ ሕክምናዬን ቀጠልኩኝ፣ ወዲያው ስላላረገዝኩ 2013 ተጸልዩልኛል ማለት በማስ ነው ከዚህ በፊት የምታከምበት አካባቢ ሄጄ ስታከም በደም ዌል ዲፋይንድ የሚል እጢ ተገኘ። እጢ ተገኘና ሌላም የሆነ አብሰንስ የሆነ ነገር አለ በውስጧ ያጣሁት ነገር አለ በሚል ካለሁበት አካባቢ ወደ ያኔት ያኔት ሲልኩኝ ያኔት ስመጣ ያኔት ደግሞ አዲስ ሌላ መርዶ ምን አለኝ በተፈጥሮ እኛ ሴቶች ያው ሁለት ፋሎፒያን ቱብ አለን እንደዚህ በግራና በቀኝ። አንድኛው በተፈጥሮ የለሽም፣ አንድኛው ቱቦ ፋሎፒያን ቱቦ የለሽም። ተራ በተራ ነው እንግዲህ ምርት የሚሰጡ። አንድኛው ብቻ ነው ያለሽ፣ እሱም ስብ ዘግቶታል፣ ዝግ ነው። እንደገና ጫፉ ላይ እጢ አለ። እጢው እንትን አይደለም ፍሉድ ሳክ ወይም ፈሳሽ ያዘለ ሳይሆን ከወጣ በኋላ አይቼዋለሁ ልክ የኪሎ ኪሎ አንድ አንድ ኪሎ ወይም ኪሎ የሚሸጠው ምንድን ነው እቃ ምን ገዛበት ምን መዘነበት እንደዛ በጣም ደንሲ ነው ክብደት አለው በጣም ሳይዙ ይሄን ያል ብዙም እንትን አይደለም ግን በጣም ክብደት አለው ጥቅጥቅ ያለ ነገር እሱ እያለ አረገዝኩኝ እና ማስረጃም አለኝ ያ እያለ ከዚህ በፊት ማርገዝ የማይከለከል ቢሆን እዚህ ሳልመጣ በፊት ማርገዝ ይችል ነበር። ግን 2013 የካቲት እዚህ መጣው። ሚያዚያ 26 ያኔት ታየው። ከዛ በኋላ ይሄ ነገር ታየ። በጣም ከባድ ነው። በፖስታ የታሸገ እና ሲዲ፣ ይሄ ኤች ኤስ ጂ የሚባል በጣም የጤና ባለሙያዎች ታውቃላችሁ፣ ፔንፉል የሆነ በጣም ሚያም ምርመራ ነው፣ ያኔት ያደረጉት። ከዛ አለ ምን ይላል የያኔቱ ላይ አንድኛውን ነን ቪዥዋላይዝድ ሌፍት ሳይድ ፋይሎፒያን ቲዩብ ይላል። በምርመራ በምርመራ አልተገኘም፣ አልታየም። ያ ማለት የለም ማለት ነው። የለም ብለን አንጽፍም እኛ በሳይንስ እና ነን ቪዥዋላይዝድ ብለን የምንለው አላየነውም በማሽኑ ታግዘን ማለት ነው። ስለዚህ የለም በተፈጥሮ ማለት ነው አለኝ። በጣም ደነገጥኩኝ። ውጤቱን ይዘን የመጣሁበት አካባቢ ሄድኩኝ ዱራሜ እዛ ተቀመጡ። በጣም እናዝናለን። ልጅ አለሽ አለኝ። አዋልኩኝ። ስንት? አንድ የስንት ዓመት ልጅ? የሰባት ዓመት ልጅ። እሷን ማለት ነው። እንግዲህ እግዚአብሔር አርቶልሽ አንድ ልጅ ሰጥቶሻል። እሷን በደንብ አሳድገያት። ከዚህ በኋላ ከባድ ነው ለአንቺ መውለድ እና አይቪኤፍ እንደዚህ አይነት ነገር ኢትዮ ኮሪያን ሆስፒታል፣ እዛ ትንሽ ብሩ ከበድ ይላል። አቅም ካላችሁ እዛ እንግዲህ አለ። እዚህ ጋር ኢንተርናሽናል ክሊኒካል ላብራቶሪ የሚል ይሄኛው ጤናማ ነው፣ የስትሮጀን መጠን። ስለዚህ በላብራቶሪ የሁለታችሁ ዘር ዳብሮ በቃ የሁለታችሁ ልጅ ነው። እንደዛ ነው መውለድ የምትችዩ ሲሉኝ በጣም አለቀስኩ፣ ደነገጥኩኝ፣ በጣም ደነገጥኩ። ከዛ እውነት ሆስፒታሉ ለቅሶ ነው በቃ ያየኝ፣ ሊያባብለኝ የመጣ አብሮኝ ያለቅሳል። ከዛ በኋላ እንግዲህ እግዚአብሔር አቅም ሆነኝና ኋላ ላይ ገባው። ጀነራል ዶክተሩ ነው ፈጠን እያለ መርዶም ሚነግረኝ። ስፔሻሊስቱ ትንሽ ተቆጥቧል። ገባሁና አንተ ልጅ እኮ ከኪስ ነው የምትሰጠኝ የመሰለ እወልዳለሁ እመጣለሁ እዚ ያልኩኝ እመልዳለሁ በእውነት እኔ እችን ልጅ ከየት ነው ያመጣዋት ከገበያ የሸመትኩ መሰለ ብዬ በድፍረት ተናገርኩኝ። እንዴት እንደተናገርኩ እራሱ አላወቅኩም። አልቀናም ይስጥሽ አለኝ። አልቀናም እኔ ይስጥሽ እኔ ያለውን ያነበብኩልሽ፣ ይዘሽ የመጣሽውን በፖስታ ታሽጓል፣ ፓክድ ነው፣ ሲዲ ነው ይሄ ጤና ባለሙያ ሊያውም የኢንፈርቲሊቲ ስፔሻሊስቶች ጳውሎት ሆስፒታል ሪፈር አሉኝ። ከዚህ ማለት ነው ከኛ አቅም በላይ ነው። ላፕሮስኮፒ የሚባል ብዙም እንትን ሳይኖረው ዘመናዊ ሕክምና ነው፣ በዛ መልክ ይወጣልሻል። እጢውንም እኛ ልናወጣልን እንችላለን፣ ግን ቱቦውን ቡርቦራ እነሱ ናቸው። ስለዚህ እጢው ብቻ ይወጣልኝ ካልሽ እዚሁ እናወጣልኝ። የመውለድ ቻንሴስ ምን ያህል ነው ስል፣ በእውነት ከ20 ፐርሰንት በታች አሉኝ። የሚደነገጥኩኝ ምክንያቱም በተፈጥሮ 50% የለኝም 50% ነው ያለኝ። 50%ም ተጎርቷል፣ ቱቦው ዝግ ነው። እንደገና ኦቫሪው ላይ እጤ አለ። ስለዚህ ከ20% በታች ነው ሲለኝ፣ ለጤናሽ ስቲ እጢው በሂደት እንዳይጎዳሽ በየ6 ሳምንት ሳይዙን እየታየሽ ለጤናሽ ስቲ እንጂ የልጅን ነገር እንኳን ተይዋለኝ፣ አለቀስኩኝ። ተመልሼ እዚህ መጣሁ። አሁንም ይሄንን ይዤ መጣሁ። ምንድነው ሙያሽ? ምንድነው መምህር ነኝ። የምን ኬሚስትሪ መምህር ነኝ። የት? ዱራሜ ሽሽቾ። ሽሽቾ ላይ። አዎ መምህር ነሽ? አዎ። እሺ ድጋሚ እዚህ መጣሽ? ድጋሚ እዚህ መጣሁ። እሺ፣ እጅ ወደ ላይ አልቻልንም። በቃ አቅም አላችሁ ሲሉን ደነገጥን። እንግዲህ ብር ነው የህክምና ማለት ነው። ስንት ብር ነው ያሉሽ? መጀመሪያ 260 ሺህ ነበር። ኋላ ላይ 450 ሺህ ሆኗል። በከፍተኛ ፍጥነት ፍላክቹዌሽን አለ የኢኮኖሚ ማለት ነው። ከዛ እዚህ መጣሁ፣ በቃ እጅ ወደ ላይ አልቻልኩም ብዬ በቃ እዚህ አለቀስኩኝ። አገለገልክ አገልግለ ስትወርድ ለምን እንደሆነ በቃ እኔ ላይ ያለው ቋጠሮ በጣም እንትን እንደሆነ ጠላት በጣም በቃ በኃይለኛ እንትን እንዳለኝ ስለገባኝ ተከትዬ በዚህ ዘልዬ ወጣሁ። ስትወጣ ጸርሰዋል በደንብ አገልግለህ ደግመሃል። ጋቢና ነበር ዘልዬ ገባው፣ ሻርፔን እጃቸው ላይ ጣልኩኝ። ጋቢና የእግዚአብሔር ሶባክን ይሄ አዋጅ ነው። ጸልይልኝ ምንድን ነው አልከኝ። ቆይታው ዋት እስቲ ልስማ ብለ ነገርኩ ሁሉንም ነገር ጳውሎስ። ቅዱስ ጳውሎስ ሆስፒታል ሪፈር ተልክ ያለው ላፓሮስኮፒ ሰርጀሪ ታይፕ ነው ያንን ህክምና መውሰድ አለብሽ። ያም ሰክሰስ ፉል አይሆን ይችላል። ከ20 ፐርሰንት በታች ነው እና ለማይሆን ነገር ከፍተኛ ወጪ ውስጥ አይሆንም ማለት ነው። ግን ሀያ ፐርሰንት በታች ማለት የመውለድ ቻንሴ ከባድ ነው። ኋላ ላይ ያዝግ እና ይሄንን አስቴር ምዕራፍ ሰጠኝ። ከቁጥር አንድ ላይ ያለውን ነገሩ ተገለበጠ የሚለውን ትመሰክሪያለሽ? እረ፣ መሰክራለሁ፣ በደንብ መሰክራለሁ ብዬ በቃ አልክ። ሄድኩኝ ከዛ ጥቅምት ነሐሴ 18 ነው የመጣው። ሮብ ቀን በ19 ነው ያገለገልከኝ በዛው አመት ማለት ነው። ከዛ ኋላ ጥቅምት 2015 ማለት ነው። ጥቅምት ህዳር ህዳር ከዳር በኋላ በቃ እኔ ነፍሰ ጡር ነኝ። ከዳር ሁለት በኋላ ነፍሰ ጡር ነኝ። ለጌታ ለኢየሱስ ምን ብዬ ነው አስቴር ምዕራፍ 9 ቁጥር 1 ላይ ያለውን ያለው አዋጁ ተገለበጠ አልከኝ። ትመሰክሬያለሽ? አዎ በደምብ አልኩኝ። ትመሰክሬያለሽ? በደምብ መሰክራለሁ። ባይዞቤ ይሄ ቃል አሁን ስታወራ ትዛለኝ። ቅድም ወደ ግቢ እየገባው አስቴር መጻፍ ምዕራፍ 9 ቁጥር አንድን ህዝቡ ላይ አውጅ እያለኝ ነበር እና ዛሬ ይሄንን ቃል ደግሜ እናንተ ላይ አውጃለሁ ሰው ይሁን ሴጣን ይሁን ዶክተር ይሁን ቤተሰብ ይሁን ያወጀባችሁ አባሽ ካለ ዛሬ ይገለበጣል። እ ከኔ ጋር ተገለበጠ በሏል። ይሄን ቃል ነው የተናገርኩት። ይህን የተናገርከው በቃ ከዛ፣ በጣም እውነቴ ነው ስናገር ቀላል ነው ሳልፈው፣ ምክንያቱም ሰው አፉን እንዳይከፍትብኝ፣ ምንም ባልወልድ ኖሮ አይ አትወልድም ብሎ ትንሽ ይቆጠባል፣ ግን አንድ ልጅ ወልጄ በኋላ የሆነ ስለሆነ ይሄ ነገር በሄድኩበት ሁሉ አዎ አንቺ እንደዚህ እንደዚህ አድርጊ እንዲህ አድርጊ፣ የሰውን ገንፎ በቃ እንደ ቀልድ የሚወጣ ቃል በጣም ይወጋኝ ነበር። በጣም በቃ አንቺ ኑሮ እንዳያንስሽ ልጅ መቶ እንዳይሻማሽ፣ እውነቴን እምላችሁ እንደ ቀልድ የሚናገሩት ነገር። ከዛ ሰው በስተኋላ ሁሌ በቃ ከሳሹን ነው የማየው፣ ክስ ነበር። በጣም አለቅሳለሁ። እና እግዚአብሔር ይመስገን እግዚአብሔር እሷን ሰጠኝ። ከዛም እግዚአብሔር በረከት አያልቅበትም። ሳላስበው አንድ ወር ከሶስት አንድ አመት ከሶስት ወር እንኳን በቅጡ አላጠባዋትም። እግዚአብሔር በሁለተኛ በረከት እንደገና ባረከኝ። እግዚአብሔር ይመስገን። ከሷ ጋር ምን ሆነ? ከልጅሽ ጋር እጢው እንዴት ሆነ? እጢው እዛ ሆስፒታል፣ መጀመሪያ እጢው የተገኘበት ሆስፒታል መታየት አልፈለኩም። መጀመሪያ ካርድ አወጣው መጥቼ አላቅም አልኩኝ። መጠች ታውቂያለሽ፣ መጥቼ አላቅም ብዬ አዲስ ካርድ አወጣው። ሴጣን የምስራች የለውም፣ አሁንም መርዶ ሊያረዳኝ ነው። ከዛ አዲስ ካርድ ካወጣው በኋላ በእውነት በአዲስ ካርድ እንደማያውቁ ሆኜ ቼክ አፕ ስጀምር በአምስተኛ ወር ላይ መያዛ ሁለት የልብ ምት የለውም፣ ጽንሶ ይወጣ ተባለ። እሷን እዛ ደነገጥኩ፣ አለቀስኩ። ሰኞ ነው ቀኑ ቤት በንብርክክየድኩ እያለቀስኩ እዚብሔር ለምን አሳይተት ትነሳኛለህ ብዬ እያለቀስኩ አደርኩኝ። ማክሰኞ ቀን እዛው ሽንሽቾ ዱራሜ ነበር ሽንሽቾ። እዛው ሆስፒታል ስንሄድ እንዴ ለምድነው ነርበሲሆ ናቸሁ? ሁለታችንም ሄድን። አልትራሳሁንድ ልታይ ስገባ ለምድነ ነርበ ሲሆ ናቸሁ፣ ደህና አይደላችሁም? ይ እንደዚህ እንደዚህ ተብለን ነበር እና የልብምት የለው መወገድ አለበት ተብሎ እኮ። ቆይ እስቲ ጊዜ ስጡኝ ብዬ ነው የመጣውኝ። ኋላ አረ በጣም አክቲቭ እጅግ በጣም አክቲቭ ነው፣ ሽሉ ጤናማ ሽል ነው። ማን ያላችሁ ሲለን፣ ማን እንዳለ ነገር መጣን። እግዚአብሔር ይመስገን። እግዚአብሔር እንግዲህ በጣም ራርቶልኛል፣ የማይገባኝን ቸርነት አርጎልኛል። ይሄ ብቻ አይደለም፣ በእውነት እግዚአብሔር ብዙ ነው ያደረገልኝ። አሁን ስንተኛ ወር ምንድን ያረገሽው? አሁን ያረገዝኩኝ እንግዲህ እንትን የጤና ባለሙያ ራዲዮሎጂስቱ ሴት ብሎኛል እግዚአብሔር የወደደውን ያደርገን አልጠገብኩም ልጅ ግን ወንድ ቢሆን ደግሞ ሞር ኦፍ ደስ ይለኛል ስንት ወርሽ ነው ዘጠነኛ አሁን ገብቻለሁ ወረቀቶቹን እስኪ አሳይኝ ከእጢው ጋር እሺ ከእጢው ጋር በእንትን የወጣው በሲስ የወጣው በፍጹም ዝግ ነበር ሴጣን ሊገላኝ ነበር ፉል ኮንትራክሽን ነበር በየአስር ደቂቃ አምስት አምስት ኮንትራክሽን ማለት አምስት ጊዜ ኮንትራክሽን ፉል ነው። ከዛ በኋላ ልጅ ታፍኖ የሚሞት ነው። ግን ሴጣን ሊገላት ነበር ልጄንም እኔንም። ኋላ ላይ በሲኤስ እጢውም ልጄም በሰላም ታቅፍ ያለው እግዚአብሔር ይመስገን። እጢም ወጣ፣ ማለት እጢም ወጣ። እንደውም ባዮፕሲ ይመርመር ሲሉ፣ ባዮፕሲ ማለት ካንሰር ሊሆን ይችላል የሆነ ነገር ይመርመር ብለው ሲሉ አይቻልም። ሴጣን የምስራች የለውም። እንደገና ሌላ መርዶ ደውላችሁ ልነግሩ ነው ብዬ እጢውን ይዤ ቤት መጣሁ። እግዚአብሔርም በደንብ አመሰገንኩበት፣ ለሚመጣ ሁሉ እያሳየው። ኪሎ ኪሎ ሳይሆን እዚህ ጋር በሴንቲሜትር ነው ሳይዙ የተቀመጠው there is 4.3 cm by 3.8 cm sized relatively well defined cyst ይላል። እንግዲህ ከባድ ነው ይሄ እንትን እያለ አይረገዝም ማዮማ ይሄ እጢ እያለ አይረገዝም። ብዙን ጊዜ ፍሉድ ሳክ ፈሳሽ የያዘ ነገር ካለ ሊረገዝ ይችላል። እሱ ግን ይሄ በጣም ደንሲ ነው፣ ክብደት አለው፣ ይጠዘጥዘኛል፣ ይታወቀኛል። ግን እግዚአብሔር ይህንን መርዝ ነቅሎልኛል፣ እግዚአብሔር ይመስገን። ለዱራሜ ለሽንሽቾ ሰዎች ምን ትያለሽ? እና ሽንሽቾ በጣም ያውቃለሁ፣ በጣም በጣም እግዚአብሔር እንደውም ያደናል፣ ይታደጋል። የሚል አረንጓዴ ሎሚማ ከለር ነበር የኛ ለብሼ ዞር ነበር የትም የትም ለብሼ ዞር ነበር እና እግዚአብሔር እንዳደረገልኝ አውርቼ አውርቼ መስሪያ ቤት በሄድኩበት ሁሉ እምባ ያንቀኛል። በእውነት ሁሌ በቃ እናገራለሁ አልጠገብኩም፣ እንጂ እግዚአብሔር ይመስገን፣ እየነገርኳቸው ነው አሁንም እንደኔ አይነቶችን ሂዱ። እግዚአብሔር ቆጥሮ ይከፍላችኋል። እኔ መጀመሪያ ጊዜ ስመጣ ሳይሆን ሲቀር ከንቱ እንደለፋው ነበር የሚያስቡ አልደከምኩም፣ አልባዘንኩም። ያቺ ሴት እኮ ያንን አመፀኛ ዳኛ ሰውንም ሰውንም ባላፍር እግዚአብሔርን ባልፈራ ስለ ንዝንዝሽ ስል ፈርድልሻለሁ ነው ያለው እግዚአብሔር። ያ አመፀኛ ዳኛ፣ እግዚአብሔርን የማይፈራ ሰውንም የማያፍር ለዚች ሴት ስለ ንዝንዟ ሲል ከፈረደላት፣ ለእኔስ እንዴት አብዝጦ እግዚአብሔር በእውነት እንዴት አይፈርድልኝም ብዬ በጣም እመላለስ ነበር። ቤተሰብ አሉኝ እዚህ ናቸው። በሰበቡ እነሱ ጋር ሰከንድ አልቀመጥም። ልጄን እና ቦርሳዬን ልኬ ወደዚህ እዚህ ቤት እንደውም አንዲት ታይታኛለች አይታኛለች። ቲሸርቴን ከፍ አድርጌ ሮብ ነቀኑ በሆዴ እዚህ ጋር በቃ እኔ የማላውቀው የተሰወረ ኃጢአት ካለ ይቅር በለኝ በቃ ብዬ በጣም ነው ምክንያቱም የኃጢአት ውጤት ነው። ፈውስ ተፈቅዶልናል። እግዚአብሔር እንግዲህ ራርቶልኛል እግዚአብሔር መልካም አድርጎልኛል። እንደኔ ሆናችሁ እንደኔ ዋጋ እየከፈላችሁ ያላችሁ ኑ፣ ሸክም የከበዳችሁ፣ ለማንችለው ለማንንደው አንጋፈጠው ከኛ አቅም በላይ የሆነውን ለእግዚአብሔር አሳልፈን እንስጥ። እግዚአብሔር ይችላል። በዚህ ቤት ደግሞ እግዚአብሔር አለ። የእግዚአብሔር መገኘት ዝማሬ ሁሉ በእውነት ሌላ ዝማሬ መዘመር አልችልም። በቃ ሮሮ ብቻ ነበር። ምስጋና ከህይወቴ ጠፍቶ ነበር። እግዚአብሔር ይመስገን። ዛሬ ላይ ግን አመስግኜ መጥገብ አልቻልኩም። እግዚአብሔር ይመስገን። ሰው አይረሳም ጌታ። አንድ ነገር ልንገራችሁ። የእሷ ትንቢት አስቴር መጽሐፍ ምዕራፍ ዘጠኝ ቁጥር አንድ አይሁድ ላይ ሊሰለጥኑ ባሉበት በዚያው ቀን ነገሩ ምን አለ? ከዚህ ቤት ሳትወጡ አዋጅ ይገልበጥላል። እስ እጃችሁ ከፋርና፣ አዋጁ ተገለበጠ። በል አዋጁ ተገለበጠ፣ እጃችሁ ከፋር። ትላንት ሰርቶ አሁን አልስልም ብሎ ማይመለስ እጅህ ረጅም፣ የመርዶክዮስ አምላክ፣ ከህንድ እስከ ኢትዮጵያ ያለውን እግዚአብሔር፣ የሞትን አዋጅ የገለበት፣ የአይሁዶች ጌታ፣ ዛሬ እጸለያለሁ። ይህ ጽንስ ደግሞ አሁን እዚህ ቤት ስትቀይር አይተናል። የለም የተባለ ማህፀን መቶ ልጅ ከተሸከመች፣ ጌታ ኢየሱስ ሆይ ይህን ሶስተኛውም እግዚአብሔር አምላኬና አባቴ ጽንስ፣ በኢየሱስ ክርስቶስም ናሆም ብዬ ቃል አወጣለሁ። ወንድ ልጅ እንዲሆን እጸልያለሁ። ከአፌ ቃል ጋር ትሰራለህ። አሁን ይቀየር፣ ውጤቱ ይቀየር። ሰው ሰራሽ ማሽን አይደለም የተናገረው። የሰማይ ማሽን ደግሞ አይሳሳትም። እግዚአብሔር ሆይ ይህ ጽንስ ወንድ ይሆን።